ሰላም ጤና ይስጥልን። ውድና የተከበራችሁ የገበያ ሪቪው ተመልካቾቻችን እንደምን ቆይታችኋል? ይህ ገበያ ሪቪው ነው፣ ሁለተኛው ቻናላችን ነው። ከዚህ ቀደም ገበያ ሚዲያ ላይ ስትከታተሉ የነበራችሁትን ተወዳጁን የገበያ ሚዲያ ፕሮግራሞች በዚህ በገበያ ሪቪው ላይ ታገኛላችሁ። እንግዲህ ውድ ተመልካቾቻችን፣ ለዛሬ ይዤላችሁ የቀረብኩት መረጃ እጅግ በጣም ጠቃሚና በተለይ በአሁኑ ሰዓት ምን ልስራ ብላችሁ ለተጨነቃችሁ ወጣቶችና እህቶች እንዲሁም እናቶች በጣም ይጠቅማችኋል። አሁን ነው መዘጋጀት። አሁን ነው መቁረጥ። አሁን ነው ሥራ መስራት። ይህ እድል እንዳያመልጣችሁ። በተለያዩ አጋጣሚ የተወሰነ ሳንትን ቋጥራችሁ ወይም ባንክ ቤት ላይ አስቀምጣችሁ፣ ከተለያዩ ዓለም ሀገራት ወደ ኢትዮጵያ ተመልሳችሁ፣ ከተለያዩ ትምህርት ተቋማት ተመርቃችሁ እቤት ቁጭ ያላችሁ ወጣቶች ዶኩመንት ተሸክማችሁ የተለያዩ የስራ ማስታወቂያዎችን እያነበባችሁ ያላችሁ ወጣቶች፣ የቤታችሁ ቁጭ ብላችሁ ምን ልስራ ብላችሁ የተጨነቃችሁ እናቶች፣ እህቶች፣ ጾታ አይለይም፣ ዕድሜ አይገድብም፣ ጉልበት አይጠይቅም፣ በቀላሉ ቤታችን ውስጥ መስራት የምንችል የስራ እድል ተከፍቶላችኋል። አሁን ካልሰራችሁ መቼም፣ ቀለል ያለ ስራ ለዛውም በትንሽ ካፒታል መጀመር የምንችል ከ10 ሺህ ብር ጀምሮ በእጃችሁ ያላችሁ ሰዎች የምትጀምሩት የሥራ አይነት ስለሆነ እንዳያመልጣችሁ። ምናልባት እንዳያመልጣችሁ ስላችሁ ይህ ሥራ እንድትሰሩ ራሱ እድል ስለተመቻቸች እንጂ አዲስ ግኝት አይደለም። ከዚህ በፊትም በጅማሮ ደረጃ ኢትዮጵያ ውስጥ እየተሰራ ያለ ሥራ ነው። ነገር ግን በስፋት ያልተሰራ። አሁን ግን ራሷ እድል ይህ ሥራ በደንብ እንዲሰራ የከፈተች በመሆኑ ተመልካቾቻችን ስራውን ለመስራት ተዘጋጅታችሁ ሀሳባችሁን ሰብስባችሁ ቪዲዮን እንድትከታተሉ ጋብዛችኋለሁ። የስራውን አይነትና ለምን በአሁኑ ሰዓት ተመራጭ እንደሆነ እንዲሁም ደግሞ ማንኛውም ሰው መስራት የሚችል ስራ መሆኑን የሚያሳይ ጠቅለል ያለ መረጃ ነው የሚያቀብላችሁ። ዝግጅቱን እየመራው እኔ ጫላ ገልቹ አብራችሁ ቆያለው። ካሜራማናችን ክዳኔና ቴክኒኩን በመቆጣጠር አማኑኤል አብሮናሉ። ጠቃሚ የሆነ መረጃ ስለሆነ እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። አብራችሁን ቆዩ። አሁን ነው መዘጋጀት፣ አሁን ነው መቁረጥ፣ አሁን ነው ስራ መስራት። ከዚህ ቀደም ወደ እናንተ ከምደርሱ ቢዝነስ አማራጮች መካከል ዛሬ ይዤላችሁ የቀረብኩት ቢዝነስ ወይም የስራ አማራጭ እጅግ በጣም አዋጭ ነው ብዬ ብነግራችሁ ማጋነን አይሆንብኝም። ምክንያቱን ወደ በኋላ ትሰሙታላችሁ። ዛሬ እንግዲህ መግቢያዬ ላይ የተጠቀምኩት አሁን ነው ስራ መስራት፣ አሁን ነው መዘጋጀት፣ አሁን ነው መቁረጥ ነው ያልኳችሁ፣ ስራው ምናልባት አቅመ ደካማ ለሆኑ ካፒታል የሌላቸው መካከለኛ ገቢ ያላቸው የተወሰነ ሳንቲም በእጃቸው ይዘው ምን ልስራ ብሎ ለተጨነቁ ሰዎች እድሉ እየተከፈተላቸው ይመስላል። እንግዲህ አላበዛባችሁም፣ ቀጥታ ወደ መረጃ ያልፋለው ግንቦት 26 ዘጠነኛ ወር 2017 ሰኞ ዕለት እጅግ በጣም አስገራሚ ሕግ ጽድቋል። የውሃና መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ በፓርላማ ላይ ቀርበው ይህንን አስገራሚ ሕግ አጽድቆታል። ሕጉ ምንድን ነው? በተለያዩ ሶሻል ሚዲያዎች ላይ ተከታትላችሁ ትሆናላችሁ። ከቤታችን ፌስታል ወይም የፕላስቲክ ምርቶች እንዳይገባ ተደርጓል። እንግዲህ ህጉ ወጥቷል፣ ጸድቋል፣ ቅጣትም ተቀምጧል። ካሁን በኋላ ፌስታል የሚባል ነገር ላንጠቀም ነው ማለት ነው። አስቡት እንግዲህ ፌስታል ማለት ማንኛውም ኢትዮጵያዊ ከከተማ እስከ ገጠር፣ ከሱቅ ከገበያ ሊሆን ይችላል የሆነ ነገር ለህይወታችን ወይም እለት እለት የምንጠቀማቸው ነገሮች ከገበያ ይዞን ለመምጣት ፌስታል ከፍተኛ የሆነ አስተዋጽኦ አለው። ምናልባት የተለያዩ ዘንቢሎችን ልንጠቀም እንችላለን። ነገር ግን ፌስታል በዝቅተኛ ዋጋ ስለሚገዛ ምናልባት ላንከፍልበትም እንችላለን። አሁን አሁን ያው ዝቅተኛ የፌስታል ዋጋ አንድ ብር ነው አደለ? ከዛ በታች የለም። ድሮ ድሮ በአስር ሳንትም በአምስት ሳንትምም ልናገኝ እንችላለን። አሁን አሁን ግን ከአንድ ብር በታች ፌስታል የለም አደለ? እሱ ራሱ ከሱቅ ሊጠፋ ነው ማለት ነው። ግድ የላችሁም። ፌስታል የተጠቀመ ግለሰብ ወይም ኢትዮጵያዊ ከሁለት ሺህ ብር እስከ አምስት ሺህ ብር ይቀጣል። ይህም ቅጣት ፓርላማ ላይ ቅሬታ ተነስቶበት ተቋውሞ ተነስቶበት ነው የተቀነሰው። እኔና እናንተ ሆንን ከሱቅ ከሆነ ቦታ ከገበያ ከማንኛውም ቦታ በፌስታል የሆነ ነገር ይዘን ከተገኘን ወይም ፌስታል በእጃችን ላይ ከተገኘ ስንት ነው የምንቀጣው? ስንት ነው የምንቀጣው? ከ2000 እስከ 5000 ብር ቅጣት አሉ። አቅራቢዎች ይህንን ፌስታል ሲሸጡ የተገኙ ያስመጡ፣ ያከፋፈሉ የሸጡልን ነጋዴዎች ወይም ደግሞ ግለሰቦች ዝቅተኛ ሃምሳ ሺህ ብር ቅጣት ይቀጣሉ፣ ከፍተኛ ደግሞ ከ200 ሺህ ብር በማይበልጥ ይላል እንግዲህ ህጉ ምናልባት ይህንን ያነሳውላችሁ ይህ የወጣው ህግ አስገራሚ በመሆኑ እና ሊነግራችሁ የመጣሁት ቢዝነስ ሀሳብ ጋር ስለሚገናኝ ነው እንጂ አጀንዳዬ የወጣውን ህግ ለመናገር አልነበረም። ያው ህጉን በተለያዩ ሶሻል ሚዲያ ላይ ስለምትከታተሉት ማለት ነው። እንግዲህ ፌስታል ከቤታችን ሊጠፋ ከሆነ ፌስታል ማንጠቀም ከሆነ ምንድን ነው የምንጠቀመው? እያንዳንዱ ኢትዮጵያዊ ከገበያ የሆነ ነገር ያመጣል፣ ከሱቅ የሆነ ነገር ያመጣል ከሱፐር ማርኬት የሆነ ነገር ያመጣል። በምንድን ነው የሚያመጣው? በልብሳችን ነው። በምንድን ነው ማምጣት የምንችለው? በቅርቡ ገበያ ሚዲያ ፌስታልን የሚከለክል ህግ ወጥቷል በተባለበት ወቅት እንደ መፍትሄ የተለያዩ የቢዝነስ አማራጮችን ወደ እናንተ አቅርቦ ነበር። ፌስታልን መተካት የሚችሉ፣ ለምሳሌ በቀዳምነት የምነሳው የወረቀት ዘንብል ነው። የወረቀት ዘንቢልን ስልጠና የሚሰጡ ወደ ሶስት የሚሆኑ ተቋማት ጋር በመሄድ ገበያ ሚዲያ መረጃውን ወደ እናንተ ያቅርቦ ነበረ። ምናልባት መረጃውን መከታተል ለምትፈልጉ ሰዎች ሊንኩን በዚህ ቪዲዮ ኮሜንት ላይ እናስቀምጥላችኋለን። ብትከታተሉት ይጠቅማችኋል። ወደ ዋና ሀሳቤ ልምጣላችሁ። እንግዲህ ፌስታል የሚከለከል ከሆነ ወይም የፕላስቲክ ምርት የሚከለከል ከሆነ የምንጠቀመው በአማራጭ የቀረበው የወረቀት ዘንቢል ወይም ደግሞ የወረቀት ከረጢት ነው ከዚህ ቀደም በኢትዮጵያ ውስጥ የወረቀት ዘንብል ወይም ደግሞ የወረቀት ከረጥት ማምረት ስራ አይታወቅም። አልፎ አልፎ ሱፐር ማርኬቶችና ሌግዠሪ የሆኑ አልባሳት መሸጫ ቤቶች ይጠቀሙበት ነበር። አሁን ግን ግዴታ ሆኗል። ለዚህ ነው መግቢያዬ ላይ አሁን ነው መዘጋጀት፣ አሁን ነው ስራ መስራት ያልኳችሁ። እንግዲህ ፌስታሊን ለመተካት የምንጠቀመው የወረቀት ዘንብል ወይም የወረቀት ከረጥት ከሆነ በየአካባቢው ምርቱን ለማግኘት የሚያመርት የሰው ኃይል ያስፈልጋል። ይህንን ወረቀት ዘንብል ተደራሽ ለማድረግ ታዳ በስፋት ማምረት ይጠይቃል። ምናልባት በአጭር ጊዜ ውስጥ ፋብሪካዎች ተገንብተው ወደ ስራ ካልገቡ በስተቀር ወይም ነጋዴዎች ቀጥታ ከውጭ ኢምፖርት ካላደረጉ በስተቀር ተደራሽ ማድረግ አይቻልም። ስለዚህ በየአካባቢው ማንኛውም ሰው በዚህ ስራ ላይ ቢሰማራ በቀላሉ ገበያ ውስጥ መቀላቀል ይችላል። ለምን የትኛውም ቦታ ላይ የተለያዩ የሸቀጣሸቀጥ መሸጫ መደብሮች ይኖራሉ፣ የተለያዩ ሱቆች ይኖራሉ፣ ካፌዎች፣ ሱፐርማርኬቶች። እነዚህ ሰዎች የሚሸጡትን ወይም የሚያከፋፍሉትን ቁሳቁሶች ማንኛውም ነገር ሊሆን ይችላል። የሚጠቀሙት እንግዲህ ፌስታልን ነበረ። አሁን በወረቀት ከረጢት የሚተኩ ከሆነ ግዴታቸውን ይጠቀማሉ። ስለዚህ ለነሱ በቀላሉ በማከፋፈል ወደ ገበያው መቀላቀል እንችላለን። በአጭር ጊዜ ውስጥ መለወጥ እንችላለን። እንደ አጋጣሚ ሆነው ቀደም ብላችሁ ይህንን ስራ የጀመራችሁ ሰዎች በእርትታችሁ ስሩ። የማምረት አቅማችሁን ከፍ በማድረግ ወደ ፋብሪካ ደረጃ ማምጣት ትችላላችሁ። ስራው ማደግ የሚችል ነገር ስለሆነ ማለት ነው። ምናልባት ይህንን ስራ ለመጀመር የሚገርማችሁ ካፒታሉ እጅግ በጣም አነስተኛ ነው። ከዚህ ቀደም በሰራ ነው መረጃ መሰረት መነሻ ካፒታሉ ከ10ሺ ከ15ሺ ጀምሮ መስራት ይቻላል። ነገር ግን በተሻለ ደረጃ ለመጀመር 50ሺ፣ 100ሺ፣ 150ሺ ብር ይዘን ብንጀምር እጅግ በጣም ውጤታማ ልንሆን እንችላለን። ካፒታሉ ከፍ ባለ ቁጥር የማምረት አቅማችንም እንዲሁም ደግሞ የምንጠቀማቸው ግብዓቶችም የተሻሉ ስለሚሆኑ በአጭር ጊዜ ውስጥ እንለወጥበታለን። በአጭር ጊዜ ውስጥ ማሳደግ እንችላለን። ምክንያቱም የምንመድብለት ካፒታል ከፍ የሚል ከሆነ የተለያዩ ዘመናዊ ማሽኖችን ስለምንጠቀም ከዚህ ቀደም ከሚያመርቱት ሰዎች ለየት የማድረግ አቅም ይኖረናል። የሆነ ነገር ጨምረንበት ለየት የምናደርግ ከሆነ ተመራጭ እየሆነን እንሄዳለን ማለት ነው። እንግዲህ ክቡራን ተመልካቾቻችን የፌስታል ምርት ተከለከለ፣ የወረቀት ዘንብል በፌስታል ቦታ ተተካ ስንል በቀላሉ የምዳረስ አይደለም። ያ ማለት ከከተማ እስከ ገጠር ብያቸዋሉ። አይደለ ሁላችሁም ታውቃላችሁ። ከሆነ ቦታ የሆነ ነገር ስታመጡ ፌስታል ነበር የምትጠቀሙት። አሁን የወረቀት ዘንቢል የምንጠቀሙ። እስኪ አስቡት፣ ካልኩሌት አድርጉት ስራው ምን ያህል ተፈላጊና አዋጭ እንደሆነ። ስራ የለኝም የቤተ ቁጭ ብ ያለው አቅመ ደካማ ነኝ ተመርቄ ቁጭ ብ ያለው የተወሰነ ሳንትም አለኝ የምትሉ ወጣቶች፣ እህቶች፣ እናቶች በቤታችሁ ውስጥ ማምረት የምትችሉት መስራት የምትችሉት የሥራ አይነት ስለሆነ በፍጥነት ሥልጠና ወስዳችሁ ወደ ሥራው መቀላቀል ትችላላችሁ። ከ20 ሺህ ብር ጀምሮ ዝቅ ስል ከ10 ሺህ ብር ጀምሮ መስራት የምቻል የሥራ አይነት ነው እንደ የአቅማችሁ። ነገር ግን ገደብ የለውም። በፋብሪካ ደረጃ መሰራት የምችል የሥራ አይነት ስለሆነ አቅም ያላችሁ ባለሀብቶችም ወይም ደግሞ ግለሰቦችም ይህንን ስራ መስራት እንደምትችሉ እርግጠኛ ነኝ። ይህንን ስራ መስራት ፈልጋችሁ ስልጠናውን የት እናገኛለን? ግብዓቱን የት እናገኛለን? ማሽኖቹን የት እናገኛለን? የት እናከፋፍላለን? የምትሉ የገበያ ሪቪው ተመልካቾች ምናልባት ከዚህ ቀደም የተሰሩ ቪዲዮዎችም አሉ። ሊንኮቹን ኮሜንት ላይ እናስቀምጥላችኋለን። እንደ ተጨማሪ ደግሞ ገበያ ሪቪው ተጨማሪ ቪዲዮ ይሰራላችኋል። እሱን ቪዲዮ በመከታተል የመሰልጠኛ ቦታዎች በመሄድ ስልጠና በማግኘት ስራውን መጀመር ትችላላችሁ። በሌላ አማራጭ ደግሞ ቤታችሁ ሆናችሁ ዩቱብ ላይ፣ በተለያዩ ሶሻል ሚዲያዎች ላይ የሚለቀቁ ቪዲዮዎችን በመከታተል ስራውን መጀመር ትችላላችሁ። እጅግ በጣም ቀላል ነው። ማሽኖቹም እዚሁ ኢትዮጵያ ውስጥ የሚገኙ ናቸው። ማቴሪያሎቹም እዚሁ ኢትዮጵያ ውስጥ የሚገኙ ናቸው። በእርግጥ ከውጭ የሚመጡ ቢኖሩም እዚሁ በቀላሉ የምታገኙት ግብአት ስለሆነ በቀላሉ መስራት የምትችሉት ነው። አስባችሁታል። ላስታውሳችሁ፣ ፌስታል ከቤታችን ሊጠፋ ነው። ፌስታል መያዝ ተከለከለ። የያዘ ሰው ሊቀጣ ነው። ይህ ብቻ አሁን የነገርኳችሁ ስራ አዋጭ መሆኑን ይጠቁማችኋል። ዳይ ወደ ስራ እንግዲህ ክቡራን ተመልካቾቻችን በዛሬው ዕለት አዋጭ፣ ውጤታማ፣ በቀላሉ የምጀመር ማንኛውም ሰው መስራት የምችል የስራ አይነት መረጃ ነው ይዤላችሁ የቀረብኩት። መረጃ ነው እንጂ የተብራራ የቢዝነስ ሀሳብ ወይም ደግሞ የስራ አማራጭ አይደለም። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ያለው ቪዲዮ እንዲሰራላችሁ የምትፈልጉ ተመልካቾች ቪዲዮን ላይክ በማድረግ አጋርነታችሁን ወይም ፍላጎታችሁን አሳዩን። ተጨማሪ ቪዲዮ እንሰራላችኋለን። አስፈላጊ ከሆነ ባለሙያ እዚህ ስቱዲዮ ጋብዘን ስለ ስራ አዋጭነት፣ እንዴት እንደምሰራ መነሻ ካፒታል፣ ማቴሪያሉ የት እንደሚገኝ፣ እንዴት እንደምትጀምሩም ጭምር እንዲሁም ደግሞ የገበያ ትስስር እንዴት እንደምትፈጥሩ የሚያብራራልን ባለሙያ ጋብዘን መረጃውን ወደ እናንተ የምናደርስ ይሆናል። በመጨረሻም ከዚህ ቀደም ገበያ ሚዲያ ዋና ቻናል ላይ ስትከታተሉት የነበረው ገበያ ሚዲያ የምታወቅባቸው የቢዝነስ ሐሳብ ወይም የሥራ አማራጭ፣ የገበያ ጥናት፣ ሌሎችም ጠቃሚ መረጃዎች በዚህ በገበያ ሪቪው ወደ እናንተ መድረሱን ይቀጥላሉ። በገበያ ሚዲያ ዋና ቻናል ላይ ኢኮኖሚያዊና ማህበራዊ ጉዳዮች፣ እንደውም ስለ ቴክኖሎጂ በጥልቀት የሚዳሰሱበት ሰፋ ያሉ ፕሮግራሞች በዛ ቻናል ላይ ይቀርባሉ። እንደ አማራጭ ይሄኛውን ቻናል ሳብስክራይብ በማድረግ ቤተሰብ ሆናችሁ መከታተል ትችላላችሁ። በቀጣይ በሌላ ዝግጅትና በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜን ተመኘውላችሁ። ስለተከታተላችሁን አመሰግናለሁ።